አሰላሙ አሌይኩም ወራህመቱላህ በረካቱ። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች በድጋሚ እሰላሙ አሌይኩም ወራህመቱላ በረካቱ። ረመዳን ያው እንግዲህ እንደሚታወቀው ቀኑ እየሄደብን ነው። ለእናንተም ረመዳን የጤና የአፍያ እንዲሆንላችሁ ምኞታችን ነው። ያው መንገድ ላይ ጥያቄዎችን በተለያየ አካባቢ እየተንቀሳቀስን እየጠየቀ እንገኛለን። ዛሬ ደግሞ ያው አብነት 26 መስጅድ ተገኝተናል። እዚህም ደግሞ ከተለያዩ ወጣቶች ጋር ቆይታ እናደርጋለን። እናንተም ከእኛ ጋር ቆዩ እስከ ፕሮግራማችን ፍጻሜ። ወሰላሙ አሌይኩም ወራህመቱላ በረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ወአለይኩም አሰላም ወራህመቱላሂ ወበረካቱህ። በቅድሚያ ስም እንተዋወቅ። ከየት አካባቢ እደ? ስሜ አብደልቃድር ሀሰን ነው ከኡመር 26 መስጊድ አብነት አካባቢ ማላ። ረመዳን ምን ይመስላል? አብነት አካባቢ ረመዳን በጣም በጣም በጣም ደስ ይላል። ከሌላ ቦታ ለየት ያለ ነው ብዬለማሰበኛ። አካባቢ ምንድን ነው ለየት የሚያደርገው? እዚህ ሰፈር ድባቡ በጣም የረመዳን ድባቡ በጣም ደስ ይላል። ወጣቱ ያለውን ሻጣ በጣም ደስ ይላል። እኔም ከዚህ በፊት የነበርኩበት የረመዳ ላይ ከመጥፎ ህይወቶች ወጥቼ በጣም ደስ በሚል አህዋል ከጓደኞቼ ጋር በቂርአት በብዙ ነገር ና አብረን የምናሳልፈው። እንዴት ነው ረመዳን ከልጅነትና አሁን ያለው ልዩነት? የዛ ጊዜ ይሻላል ወይስ አሁን? ዛ ጊዜ ቴምርን ሰርቅ ነበር። የዛ ጊዜ መስጅድ ነው አንድ ነው፣ ከዛም ከቤትም ከዚህም አንድ ነው። ማሻላህ ደስ ይላል። እስኪ በመቀጠል እንደው ለምታቃቸው ጓደኞች ለዘመዶች እንኳን አደርሳችሁ መልእክት ማስተላለፍ ክፍል ለመላው ሙስሊም ህብረተሰብ እንኳን ለአንድ ሺ አራት መቶ አርባ ስድስተኛው የረመዳን ጾም በሰላም አደረሰ እንላለው። ጾመ ጾማቸውን ከተቀበላቸው ሰዎች አላህ ያድርግ እንላለሁ። ማሻላህ። በመጨረሻም አንድ ጥያቄ ልጠይቅና ከመለስክ ሽልማት አለው በቀን ውስጥ ስንት ረካ ሰላት አለ? ጠቅላላ ከአምስቱ ሰላቶቹ፣ ማለት አጠቃላይ ረካው ወቅቱ ነ፣ ብዛቱ ረካው ብዛት ስንት ነው? ሞክር ሞክር ሞክር ሞክር ሞክር። ደርሰበት አይደለም

እንዴት ነው ረመዳን የምታሳልፉት? በጣም በጥሩ ሁኔታ እናሳልፈዋለን። በልጅነት ነው ወይስ አሁን ነው ረመዳን እንዴት ነው? ልጅነት ጀምረን ኢንሻአላህ። በጣም ምርጥ ነው፣ በጣም ምርጥ ነው። ክፍለ ሀገር ጾሙ ያውቃሉ? አይ ክፍለ ሀገር አልጾምኩም። ለወዳጅ ዘመዶ እንኳን አደረሰው በል። ወዳጅ ዘመዳችን ሁሉ አልሐምዱሊላህ። አሰላም አለይኩም ወራህመቱላሂ ወበረካቱ።

ከድሮን ዘንድሮ በአሁን በቅርብ የተሻሻለ መጥተዋል። በጣም ለውጥ አለው። በአሁን ዘመን ቢያንስ በዚህ ሶስት አራት አምስት አራት ተብሮ መዳኖች አምስት ተብሮ መዳኖች ለውጥ አለው። በሚያልጥ ነበረው በሀቅ የተሻለ ነው ከድሮ ዘመን። አዎ ይቀራሉ፣ ሌሊያ ሰግዳሉ። ሮመዳን ማነቶ የታወቀበት ዘመን ቢያንስ ሶስት ሮመዳን አራት አመት ብያለሁ፣ አራት ሮመዳን ሮመዳን ማነቶ የታወቀበት ዘመን ነው ማለት ነው። እርሶ እንግዲህ ረዥም ጊዜ መስጂድ ውስጥ ነው ያሳለፉትና፣ አመት ጀምሮ እስካሁን ድረስ እዚህ ጠባቂ ነኝ። አሁን ላሉ ወጣቶች መልእክት አስተላልፉ። እንኳን ሺ ዘጠኝ መቶ አርባ ሰባተኛ አመት በሰላም አደረሳችሁ። መልካም ረመዳን። ጀዛኩምላ ር ሰላሙ አለይኩም ወራህመቱላ ወበረካቱ። በቅድሚያ ስሙ ታወቅ ከድር ሁሴን ኬጣ አካባቢ ነው። ሀያስድስት መስጂድ ሀያ ስድስት መስጊድ። ረመዳን እንዴት ነው? በጣም ጥሩ ነው፣ ደህና ነው፣ እየጾምን ነው። ይከብዳል አይከብድም? አሁን እንደው መምጣቶች አሉ የሚመጡ ረመዳንን መስጂድ ላይ እንዲያሳልፉ፣ አላስፈላጊ ቦታ እንዳይውሉ፣ ወደ መስጂድ እንዲገቡ ይህን አጋጣሚ ተጠቅመው መልእክት አስተላልፉልን። እሽ ጥሩ ነው ቢመጡ የተሻለ ነው የሚሆነው መምጣትም አለባቸው። ካገኘናቸው፣ እናመጣቸዋለን። መርሀባ

በሀያ ስድስት አልሀምድሊላህ በአሁኑ ጊዜ ለውጥ አለ። በፊት ከነበረው ብዙ ችግሮች ተላቀናል። አልሀምድሊላህ ረብን አለሚ አለሚን። ልጆቻችን አላህ በሰጠን ተስፋ ብዙ ነገር ለውጥ እያየን ነው። ተሀጅድም እየሰገን ነው፣ ተራውም እየሰገን ነው፣ በህፍዝ እየሰገን ነው። ለወደፊቱም ደግሞ አላህ ይሄ ያደርግልናል ብለን ተስፋ እናደርጋለን፣ በአላህ ፍቃድ ማለት ነው እና ልጆቻችን ብዙ ነገር እየሰሩ ነው ወላሂ ፊት ከነበረበት ህይወት አሁን ኡመር ኢብኑል ኸጣብ መስጊድ ያለበት ሁኔታ በጣም አስገራሚ ነው። ብዙ አስገራሚ ነገሮች አሉ። የበፊቱ መዘርዘር ባያስፈልግም ብዙ ችግር አሳልፈናል። አልሐምዱሊላ ወጣቶቻችን ብዙ ችግር አሳልፈዋል። ብዙ ነገር ደርሶባቸዋል። አሁን ያሁሉ ጠፍቶ ልጆቻችን በስነ ስርዓት መድረሳ እየተማሩ ነው። ያው መድረሳ እየገነባ ነው። ውሃ አውጥተው የአካባቢ ሰው ሁሉ እየተጠቀሙ ነው ያለምንም ችግር። ይሄ ይሄ ሃይማኖት ተከታይ ነው ይሄ ሃይማኖት ተከታይ ነው ሳይባል በጠቅላላ ህዝቡ በሰልፉ ውሃ እየቀዳ ይጠጣል። ሌላውም ደግሞ ያው እየሰሩ ነው ለወደፊት ምሳያሉ እናስባለን። አልሐምዱሊላህ ረብል ዓለሚን አላህ ያግዛቸው። በአላህ ፍቃድ ነው በእነሱ ኃይል አይደለም፣ ግን ሰበቡ እነሱ ናቸው እንጂ ሰሪው አላህ ነው። አሁን ደግሞ ኢንሻአላህ መጪው ረመዳን ዳችን ደግሞ በብዙ ተስፋ እየጠበቅ ነው ተሐጁድ እንድንሰግድ ሄጅቲካፍ እንድንገባ ሰ ሰላት ሰዊ በሂፍት እንድንቀራ በፍት እንድንሰግድ ይሄ ሁሉ ተስፋ እያደረግ ነው። አላህ ለዛ ያደርሰን ብለን ዱ እያደረግ ነው። እና ይሄ ነው እኔ ያለ እንኳን አደርሳችሁ ማለት ነው። እንግዲህ የቲቪ አፍሪካ መሰለኝ አልሐምዱሊላህ የቲቪ አፍሪካ ተቋም አላህ ያቆየው፣ አሁንም ለወደፊቱ ብዙ የሚሰራ አላህ ያድርገው። እስካሁንም እየሰራ ነው። ብዙ ጊዜ አሳልፈዋል። ጥሩ ኸይር እየሰራ አሁንም ኸይር የሚሰራ እና በኸይር ላይ የሚቋቋም አላህ አድርገው። እንኳን አደረሳችሁ ለዚህ ለአንድ ሺ አራት መቶ አርባ ስድስት ሂጅራ አቆጣጠር አላህ በሰላም ጹመን የምንጨርስ አላህ አድርገን። አላሁሙሰ አሰላሙ አለይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች አሰላሙ አሌይኩም ወራህመቱላ ወበረካቱ። የመንገድ ላይ ጥያቄና መልሳችን አሁንም እንደቀጠለ ነው። ረመዳን እንዴት ነው እናንተ ጋር ምን ይመስላል? ዛሬ ደግሞ በ26 አብነት አካባቢ ተገኝተናል። የተለያዩ ጥያቄዎችን እየጠየቅን ከዚህ አካባቢ ወጣቶች ጋር ቆይታ አድርገናል። በጣም ዘና የሚያደርጉ፣ የሚያስቁ፣ የሚያዝናኑ መልሶችን አግኝተናል። አሁንም ከፕሮግራማችን ጋር አብራችሁን ቆዩላለው። አሰላሙ አሌይኩም ወራህመቱላ ወበረካቱ።